ሊጠናቀቅ ነው። አዎ የትርፋማው አክሲዮን ሽያጭ ጥቅምት 20 ሊቆም ነው። ይህ ትርፋማ አክሲዮን ባለበርካታ ድርጅቱ አያት አክሲዮን ማህበር ያቀረበው ነው። በዚህ የስምንት ድርጅቶች ባለቤት የመሆን ድል መጠቀም የሚችሉት እስከ ጥቅምት 20 ድረስ ብቻ መሆኑ ታውቋል። በ112500 ብር ብቻ አያት አክሲዮን ማህበር ላይ ትርፋማ አክሲዮን ወይም ሼር መግዛት ይችላሉ። አያት አክሲዮን ማህበር የተሰማራባቸው መስኮች በርካታ ሲሆኑ የመጀመሪያው ትልቁና አንጋፋው የሪል ስቴት ዘርፉ ሲሆን ሁለተኛው በሆቴልና ቱሪዝም በማርብል ማምረቻና በጠጠር ማምረቻ፣ በብሎኬት ማምረቻ፣ በእንጨትና ብረታብረት ውጤቶች ማምረቻ ወይንም መዝቮልድ፣ በትምህርትና በፋይናንሻል ኢንቨስትመንት ላይ ተሰማርቷል። በዚህ በአያት አክሲዮን አንድ አክሲዮን ሲገዙ የስምንት ድርጅቶች ባለቤትነትን ይገዛሉ። አያት አክሲዮን ማህበር በትርፋማነት የቀጠለ ሲሆን ባለፉት ሶስት ዓመታት ከ44 እስከ 51 ፐርሰንት ዓመታዊ ትርፍ ለባለ አክሲዮኖቹ ማከፋፈል ችሏል። ይህ ማለት እንግዲህ በ1 ሚሊዮን ብር እስከ 500 ብር ዓመታዊ ትርፍ ተከፋፍሏል ማለት ነው። ትርፋማ የሆነውን የአያት አክሲዮን ለርሶ ለታዳጊ ልጆ፣ ለቤተሰቦና ለወዳጅ ዘመዶ በስጦታ ማበርከት ይችላሉ። ለቢበሉ ይህ ዕድል የሚቆየው እስከ ጥቅምት ሀያ 2018 ድረስ ብቻ ነው። ለመመዝገብና ለበለጠ መረጃ